እና ምስሉ ይሄ ነው ማለት ነው። አጥቤ ነው አጥቤ አስተካክሉ ነው የመጣሁት፣ ይሄ ማለት ነው። ኦኬ፣ አሁን ቀቅለዋለሁ አንድ ላይ ሁሉ ነው ተምተው ምስሉን ጨመረ ያለው ማለት ነው። ትንሽ ጨው ተነስተው ጨምራለሁ ከዛ ሲበስልልኝ በመኪና ፈጭና መልሰን ተክተክ እናደርገዋል ማለት ነው። ከዛም በቃ ከድንዋለን ማለት ነው። ሲበስልልኝ በመኪና ፈጭዋለን። አደስ ሾርባ ይባላል። ያቸው ወታደር እሳቱን ቀንሽ ነው ማለት ነው። ይሄን ተከተከ ነው ከአዳኛቸው አሁን አጠፋዋለሁ ቀዝቀዝ ልን ሲል ነው ፈጫው ማለት ነው። በመኪና ፈጫዋለሁ አሁን ግን ይበቃዋል አጠፋዋለሁ ማለት ነው። ስንፈጩ ታዲያ ሲቀዘቅዝ ነው መኪና እንትን እንዳሉ ቀዝቀዝ ሲል ነው መፍጨት እንደዚህ ቢሆን ማለት ነው። አሁን ደፈጨው ነው ቅድም የቀቀልኩትን መኪና ማለት ነው። መኪና ውስጥ አደረገው። ቅመሞች ሁሉም ገብተዋል። ቅድም ምንም እንጨምር የለም ማለት ነው። ፈጭተን ብቻ እና አንተ እንትቅትክ እናደርገዋል ማለት ነው። እናንተ ከተ ይሄንን አንተከትቀዋል ጓደኞቼ፣ የሰራ ነው ሾርባችን ማለት ነው። በእንደዚህ ቁመታ ተንተክተኮልናል ቆንጆ ምንም የጨምርኩት ነገር የለም ከእናንተ የተለየ በሰላ የጨምርኩት ቅመሜ ነው። ትንሽ ጨው ካነሳችሁ፣ ቀምሳችሁ ጨምሩ ማለት ነው። የገቡትን ቅመሞች ነግሬያችኋለሁ። ላይክ እና ሰብስክራይብ እያደረጋችሁ ቤተሰብኑ ነው። አዲስ ሾርባ ማለት ነው እየሰራሁት፣ እንዳያችሁት አጭቼ ነው። ምንም አይነት ውሃ አልጨምርኩም። የራሱ ማለት ነው፣ እንዳይወፍርብን ቃጫነት ነው። ሲወፍር ጥሩ አይደለም። እኔ ያጠፋዋለሁ ማለት ነው። ትንሽ ሰዓቱ ገና ስለሆነ ስለ ያደረገዋለሁ። በኋላ ሞቃርጌ ነው ማቀረበው ማለት ነው። እንደምታዩት ይሄን ይመስላል በዚህ ስታይል ተጠፋውት ማለት ነው። ቤተሰብ ሆኖ ላጠፋው ነው ጨርሻለሁ። ላይክ እና ሰብስክራይብ እያደርጋችሁ ቤተሰብ፣ ባይ ባይ

ተከራታት ወይ ጓደኞች ማለት ነው። አያችሁ ታዲያ ቆንጆ ሾርባ ሰርቻለሁ። ላይክ ማድረጋችሁን አትርሱ። ቤተሰብ ሆነ አብረን እንዴት ማለት ነው።